በስነ ሞት ጥናት ውስጥ ወገኖቼ ኤንዲኢ የሚባል አንድ ነገር አለ። ኒረር ዴዝ ኤክስፒሪያንስ ይሉታል። ዴዝ ክሎክ የሚባሉ ዌብሳይቶች አሉ። ምንድን ናቸው እነዚህ? ምናልባት እኔ መቼ እንደምሞት ማየት የምትፈልጉ ሰዎች ካላችሁ ላሳየ። ሞት መቼስ አይለመድም ወገኖቼ። በጣም ብዙ የምንወዳቸው ሰዎች ከአጠገባችን ተለይተው ያውቃሉ። አልሞቱም፣ ነገር ግን ደግሞ በህይወትም የሉም አይነት። ታዲያ አንድ ነገር ላሳያችሁ ይህንን ገመድ ተመልከቱ። ረዘም ያለ ገመድ ነው። ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንግዲህ ከሰሞኑን ኦልሞስት ሁላችንም በሚባል ደረጃ የሰማ ነው፣ እንዲሁም የሚያዘንበት ዜና አለ። የዚህች እህታችን ቀነኒ አዱኛ የምትባለው እልፈተ ህይወት የብዙዎችን ሰዎች ልብ አሳዝኗል፤ እንዲሁም ደግሞ መነጋገሪያም ነው። የሆነ ሰው ሲያልፍ እስፔሻሊ ደግሞ እንደነዚህ አይነት ወጣት በሽታ የሌለባቸው ሳይታመሙ ድንገት በጣም በሚያሰቅቅ ሁኔታ የሚያልፉ ሰዎችን ስትመለከቱ በቀኑ መጨረሻ የራሳችሁን ህይወት ዞር ብላችሁ መመልከት አለባችሁ። ታዲያ ምን እንማራለን የሚለውን ከእሷ ህይወት ላይ ወይም ደግሞ አንዳንድ እንደዚህ አይነት ነገሮች ላይ ተመርኩዘን የተወሰነ ሀሳብ እንነጋገራለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ በማድረግ ጀምሩት፣ አዲስም ከሆናችሁ ሰብስክራይብ አድሩ። ሞት መቼስ ማጋ እንደሚመጣ አይታወቅም። ግን አንዳንድ ጊዜ ወጣት ስትሆኑ ቆንጆ ስትሆኑ ወይም ደግሞ የሆነ ወደፊት ትልቅ ተስፋ ያላችሁ ሲመስላችሁ ማትሞቱ ይመስላችኋል። ወገኖች አይደል? ስልክ ስትገዙ ይህ ስልክ በአንድ ዓመት ውስጥ ቢበላሽ መልሰው እኛ በነፃ እንሰራላለን እንደሚባለው ፈጣሪ እኛን ሲፈጥረን ወጣት ከሆናችሁ ቆንጆ ከሆናችሁ ምንም አይነት ህመም ከሌለባችሁ አትሞቱም፣ ችግር የለውም እንዲም መቶ ወይ መቶ ሀያ ድረስ እስክደርሱ ድረስ መኖራችሁን አረጋግጣለሁ ያለ የትኛውም ፈጣሪ የለም ወገኖቼ። ማን የቱ ጋር መቼ እንደሚሄድ አይታወቅም። ታዲያ ወገኖቼ በምድር ላይ ምን ያህል ሰው በቀን እንደሚረግፍ ከዚህ ዌብሳይት ላይ መረዳት ትችላላችሁ። ወርዶ ሜትር ይባላል። ይህንን በምቀርጽበት ሰዓት ላይ ኦልሞስት ቀኑ ከገባ 14 ወይ 15 ሰዓት ቢሆን ነው። በዛሬው ቀን ብቻ 113 ሺህ እንዲሁም ከዛ በላይ የሚሆኑ ሰዎች ሞተዋል። እኛም የሆነ ቀን ከፊታችን ባለው አንደኛው ቀን ላይ ይሄ ቁጥር አምስት ወይ ስድስት ሲል ሰባተኛው እኛ እንሆናለን ማለት ነው። ኢንተርኔት ላይ ካሉ በጣም በርካታ ዌብሳይቶች ውስጥ ዴስክሎክ የሚባሉ ዌብሳይቶች አሉ። ምንድናቸው እነዚህ? የሆኑ የሆኑ ኢንፎርሜሽኖችን ታስገቡና በቀኑ መጨረሻ መቼ እንደምትሞቱ ይነግራችኋል። መቼ እንደምትሞቱ ብቻ አይደለም፣ ስቶፕ ታይም ነው የሚባለው ይሄ ሰዓቱ ራሱ መቁጠር ይጀምራል ማለት ነው። በቃ ወደታች እየቀነሰ ስታዩት የሆነ ነገር ትገነዘባላችሁ። እና ምናልባት እኔ መቼ እንደምሞት ማየት የምትፈልጉ ሰዎች ካላችሁ ላሳያል። ታዲያ ካሉት የሞት ቀን ቆጣሪ ዌብሳይቶች ውስጥ ዴስክሎክ ዶት ኦርግ በዋነኛነት ይገኛል። የሚያስፈልገውን መስፈርቶች ካስገባችሁ በኋላ መቼ እንደምትሞቱ ግምታዊ የሆነ ትንበያውን ያስቀምጣል። ታዲያ ይህንን እንመልከተው። በመጀመሪያ እንደምትመለከቱት የተወለዳችሁበትን ቀን፣ ወር እንዲሁም ደግሞ አመተ ምህረት ትሞሉለታላችሁ ማለት ነው። በመቀጠልም ጾታችሁን ትመርጣላችሁ። ከዛ እንደምትመለከቱት ውጤታችሁን ሰሚት ስትሉ ያመጣላችኋል። አሁን 27 ዓመት ከ8 ወር ከ3 ቀን ሆነዋል ይለኛል። ባስገባሁት መስፈርት መሰረት እንግዲህ የመሞቻዬ ቀን ሰኞ በ27 አፕሪል 2065 ላይ ነው ይለኛል። ታዲያ እንደምትመለከቱት የምትኖረው 67 ዓመት ከ9 ወር ከ15 ቀን ነው ማለት ነው። ከዚህም ላልፍ እንዲሁም ደግሞ እዚህም ላልደርስ እችላለሁኝ። እግዚአብሔር ብቻ ነው የሚያውቀወሱን ወገኖች እና እንደምታውቁት፣ አፍሪካ እስፔሻሊ ደግሞ ኢትዮጵያ የላይፍ ኤክስፔክታንሲ ወይም ደግሞ የአንድ ሰው የእድሜ ጣሪያ 65 ዓመት ገደማ አካባቢ ነው። ሞት መቼስ አይለመድም ወገኖች። በጣም ብዙ የምንወዳቸው ሰዎች ከአጠገባችን ተለይተው ያውቃሉ። ምናልባት እኔ እንኳን በጣም የቀረብኩት የምለውን ሰው አጥቼ አላውቅም እግዚአብሔር ይመስገን አለልም። ስለዚህ የሆነ ቀን ስለማጣቸው ወይ እነሱ ስለሚያጡኝ ማለት ነው። ነገር ግን ከኔ የበለጠ ደግሞ በጣም የቀረባችሁን ሰው ያጣችሁ ሰዎች እንደምትኖሩ በጣም እርግጠኛ ነኝ። አስቡት፣ የዛን ሰሞን ላይ የነበረውን ሐዘን የዛን ሰሞን ላይ የነበረውን በቃ ይሄ ለካ ይሞታል የሚለውን እሳቤ እንዴት ጭንቅላታችሁ አክሰብት አድርጎት እንደነበረ ስታዝኑ ያ ሰው ከእናንተ ሲለይ የነበረ ህመም የሚጠፋ እኮ አይመስልም መልሳችሁ ምስቋ አትመስሉም እኮ መልሰን ምግብ የምንበላ ሁላ አንመስልም ከለቅሷችንና ከአዘናችን የተነሳ ነገር ግን በጊዜ ሂደት ውስጥ ወገኖቼ እንደዛ ስናለቅስ ስናዘን የነበር ነው ሰዎች ድጋሚ ስንስቅ ድጋሚ ልደታችንን ስናከብር ድጋሚ ሰልፊ ስንነሳ ራሳችንን እናገኘዋለን መጥፎ አይደለም ሰው እንግዲህ ተፈጥሮ ሲፈጠር የሆነ ነገር በጊዜ ሂደት ውስጥ እንዲረሳ ተደርጎ ነው የተፈጠረው። በስነ ሞት ጥናት ውስጥ ወገኖቼ ኤንዲኢ የሚባል አንድ ነገር አለ። ኒረር ዴይዝ ኤክስፒሪየንስ ይሉታል። አብሪቬሽን ነው እንግዲህ ለሞት የቀረበ ልምምድ ወይም ደግሞ ክስተቶች ውስጥ ስትገቡ ማለት ነው። ይሄ የሚፈጠረው እንግዲህ ሰዎች በአደጋ ምክንያት ወይም ደግሞ በሆኑ አንዳንድ ሁኔታዎች ውስጥ ገብተው በሞትና በህይወት መካከል የሆነ ሁኔታ ውስጥ ይገባሉ። ታዲያ በዚህ ሁኔታ ውስጥ ሲሆኑ ኤንዲ የሚባለው ሁኔታ ውስጥ ይገባሉ። ኒር ዴዝ ኤክስፕሪንስ ለሞት የቀረበ ልምምድ ማለት ነው። አልሞቱም፣ ነገር ግን ደግሞ በህይወትም የሉም አይነት ነው። ታዲያ እንደዚህ አይነት ሁኔታ ውስጥ ስትገቡ መጀመሪያ የምታስተውሉት ነገር ህይወት እዚህ ምድር ላይ ብቻ እንደማያበቃ፣ ሰው የሚባለው ፍጥረት ይሄ ከሚታየው ከሚነካው ከሚበሰብሰው ከምታጥሩት ከምታለብሱት ስጋችሁ በዘለለ መንፈሳዊ ፍጡር እንደሆነና እናንተ ማለት እዚህ ስጋችሁ ውስጥ የምትኖሩ ሰዎች እንደሆናችሁ ወይም ደግሞ ኑሯችሁ በዚህ ምድር ላይ በጣም ጥቂት ከዚህ ምድር በኋላ ባለው ህይወት ደግሞ በጣም ረዥም እንደሆነ ትረዳላችሁ። ይህንን ኤንዲኢ ኤክስፒሪያንስ ያደረጉ ሰዎች ሁሉም በቋሚነት በተመሳሳይ ሁኔታ የሚናገሩት ነገር ነው። ታዲያ መጀመሪያ አየሁ የሚሉት ነገር ራሴን ከዚህ ስጋ ውስጥ ስወጣ አየው ነው የሚሉት። እና ሊትራሊ በቃ አንዳንድ ፊልሞች ተሰርተዋል አይደል እንደምትመለከቱት ከስጋችሁ ውስጥ የሆነ አካል ራሳችሁ ናችሁ። ነገር ግን እዚህ ስጋችሁ ውስጥ የነበራችሁት እናንተ ወር ደግሞ ነፍሳችሁ ወር ደግሞ መንፈሳችሁ ይወጣል ማለት ነው። እና ሲወጣ በጣም በርካቶች ደስ የሚል ነገር ያጋጥማል እንደሚሉት፣ ደግሞ አንዳንዶች በስቃይ ወደ ስጋቸው ወይም ደግሞ ወደ ህይወት ከተመለሱ በኋላ ይሄ ህያዋን ምድር የሚባለው አሁን እኛ የምንኖርበት ምድር ላይ ከተመለሱ በኋላ አንዳንዶች በጣም ወይኔ፣ ለምን ተመለስኩ? ለምን መለሳችሁኝ? በቃ እያየው የነበርኩት ብርሃን፣ እያየው የነበርኩት ደስታ የሚብራራ አይደለም፣ ሊሂድ ብለው በጣም አንዳንዶች ያዙኝ፣ ልቀቁኝ ሲሉ፣ አንዳንዶች ደግሞ በጣም በከፍተኛ ለቅሶ ነው ወደ ሥጋቸው የሚመለሱት። ወገኖች በጣም በርካታ ቪዲዮች ስላሉ ገብታችሁ ማየት ትችላላችሁ። ዝም ብዬ ፈጥሬ አይደለም የምነግራችሁ። እና ያየሁት ጨለማ ይላሉ አንዳንዶች። ያየሁት ይሄ የጨለማ ጉድጓድ በስማ ሊያብራሩት በማይችሉት ሲቃ ድምጽ ነው የሚናገሩት። ወገኖች ይሄ ሁለት ነገሮችን ያስረዳል። ሰው ከሞተ በኋላ መሞት ማለት እንዳልኳችሁ የሆነ ክልትው ብሎ ውሻ እንደሚሞተው ወይም ደግሞ የሆነ ቀጭኔና አጋዘን እንደሚሞተው አይደለም እኔና እናንተ የምንሞተው። ሰው ስንባል ፍጥረታችንም በፈጣሪ አምሳል ስለሆነ ዘላለማዊነትም ውስጣችን አለ ወገኖች። ይላችሁ የትኛውም ሃይማኖት ተከታይ ያወዱ ቁመታችሁ ረዥም አጭር፣ ወፍራም ቀጭን፣ ጸጉራችሁ ሂውማን ሄር ይሁን ወይም ደግሞ የግል ጸጉራችሁ ይሁን ወገኖች በቀኑ ረሻ እናንተ ዘላለማዊ ፍጥረት ናችሁ። የምትቆዩበት ቦታ እንጂ የሚለያየው። ታዲያ አንድ ነገር ላሳያችሁ፣ ይህንን ገመድ ተመልከቱት። ረዘም ያለ ገመድ ነው። ምናልባት የእናንተ የህይወት ርዝማኔ በዚህ ይለካል ብላችሁ አስቡት። ፈጣሪ ሲፈጥራችሁ እንድትኖሩት ወይም ደግሞ በዘላለማዊነታችሁም በዚህ ምድር ባለው በስጋችሁ ውስጥም ማለት ነው። ምናልባት ዘላለማዊነት መቆሚያ ባይኖረውም የናንተን የእናንተን ሙሉ ህይወት ያሁኑንም የሚቀጥለውንም ይሄ ገመድ ነው ብላችሁ አስቡት። የሆን ነገር እንድትረዱ ስለፈለኩ፣ ታዲያ የምድር ቆይታችሁ ወገኖቼ ከዚህ ሁሉ ርዝማኔ ከዚህ ሁሉ ርዝማኔ የምድር ቆይታችሁ ቢሰላ በጣም ትንሽ እንዲሁም ደግሞ በጣም ጥቂት ነው ወገኖቼ። ምናልባት እዚህ ድረስ ሊሆን ይችላል። እንደምትመለከቱት እዚህ ድረስ ስደርሱ ህይወታችሁ በዚህ ምድር ላይ ያበቃል። ረዥሙን እድሜ የምትኖሩት በዘላለም አይነታችሁ ነው። የማያልቀውን ዘላለም የምትቆዩት ከዚህ በኋላ ባለው ህይወታችሁ ነው ወገኖቼ። ይህንን መረዳት በጣም አስፈላጊ ነው። ከ65 ዓመቱ እንግዲህ ሳይንቲስቶች እንደሚሉት ሳይንቲስት ሳይንቲስት እንደሚናገሩት የሰው ልጅ ኦልሞስት ዋን ሰርድ ኦፍ ሂዝ ላይፍ ተኝቶ ነው የሚያሳልፈው ይባላል። የእድሜውን አንድ ሶስተኛ የሚሆነውን ፓርት ማለት ነው። ታዲያ ከዚች ላይ አንድ ሶስተኛዋን ማለት ነው። ኦልሞስት እዚህ አካባቢ በእንቅልፍ ነው የምታሳልፉት ማለት ነው። እንግዲህ የቀረውን ስትማሩ አስራ ምናምን ዓመት ምግብ ስትመገቡ፣ ራሳችሁን ስታጥቡ፣ ልብስ ስታጥቡ፣ መንገድ ስትራመዱ፣ ታክሲ ስትጠቀሙ የምታሳልፏቸው ጊዜያቶች ደግሞ በጣም በርካታ ናቸው። ኦልሞስት ወገኖቼ 65 ዓመት የሚኖር ሰው ህይወቱ ላይ ቁም ነገር ለመስራት ወደ ፈጣሪው ለመጠጋት ፈጣሪውን ለማወቅ ያለው ጊዜ በጣም ጥቂት በጣም ጥቂት ነው። እስከዚህ ድረስ ከቆያችሁና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑን። እወዳችኋለሁ። እንደምትሞቱ እንዳትረሱ።